ለሊጎ የኔታ ይባቤ አማሟት ምክንያቱ ታውቋል። ታውቋል። ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና የሰውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ ሕዝብን ስታስቀጠቅጥ፣ ሹፌሮችን ስታስደበድብ የነበረችው አሁን በዚህ ሰዓት በሕግ ቁጥጥር ስር ውላ ሰላም ጤና ቤተሰብ፣ በስም እንደወቃችሁ ልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ ምን የምንመለከተው እንግዲህ አፀደ ማርያም በመባል መታወቋ በሰውሯ ማርያም እንግዲህ ሰዎችን ስታስጨንቅ የነበረችዋ። ለዚሁም ደግሞ ሰውሯ ማርያም ላይ እንግዲህ አንድ ወንድማችን ነብስ ያጠፋችዋ አፀደ ማርያም በመባል መታወቋ ግለሰብ እንግዲህ ታስራለች። ያሰራት ማን ነው? ፋኖ ነው ነው ወይስ መንግስት አካል ነው የሚል ነገር እንግዲህ አከራካሪ ነው ይገኛል። እና እውነታም ዛሬ ማሳያቸው ነው የሚሆነው። ለዚሁም ደግሞ ከኔታ ይባቤ ሞት ጀርባ ያለው ምንድን ነው የሚለው ነገር የማስመለክታቸው ነው የሚሆነው። ሁላችሁ የሚለው ላይክና ሼ ማድረጋችሁን እንዳትረሱ። እስቲ መጀመሪያ ከአድናይ ጉዳይ ስንጀምር እንግዲህ አድናይ ትናንትና ወደ ጻድቃኔ ማርያም ቪሮ ነበር። እሱ ብቻ አይደለም እንግዲህ እስቲ ከዛ ቀጥ የማሳያቸው ነገር ይኖራል። ይህ ተመልከቱት።

እኔ ይህን ነገር በማየት በጣም ነው ያፈርኩት። ማየት ትውልድ እየፈጠርን ሆኖ ጊዜ ይወቁ። አስቡት፣ አክሱም ጽዮንን የምታክል ቤተ መቅደስ ውስጥ ቆመክ፣ ኦኬ የቃል ኪዳን ታቦት ባለበት ቤተ መቅደስ ውስጥ ቆመክ፣ አንድ ተራ ግለሰብ፣ አንድ ተራ ቲታከር ከእሱ ጋር ፎቶ ለመነሳት በዚህ መንገድ ቤተ ክርስቲያንን ማወቅ እንደምትመለከቱ እንዲሁ ልጁ መንቀሳቀስ እስኪከብደው ነገር እስኪከብደው ድረስ ፎቶ ይነሱ ነበርና መንቀሳቀስ ከልክለውት ነበር። ዝም በሉ እያላቸው ነበር። እንዲሁ ልጁና ሜቢ እሷ ያቆ ሊሆን ይችላል፣ ግን እንዴት አንድ አባት እዛ ውስጥ አንድ አዋቂ እንዴት ይታጣል? ረህ ነገር አይደረግም፣ ስርዓት አለው፣ ቤተክርስቲያን ቤተ መቅደስ ነው የሚል ነገር እንዴት ይታጣል? አንደኛ ይሄ ነው። በዚህ ጉዳይ ላይ አንድ ወንድማችን የተናገሩ ነገር አለ፣ እሱን አሰማችሁ። ከዛ ውጭ ደግሞ ይንተመልከም ይህ you ready ልብስ እነዚህ ሲረጭበት የተደረበትን ልብስ ተለብሶ ነው እንግዲህ አክሱም ጽዮን ወንድማችን አድና ይሄደው ሰላቱን እሱ ያውቁልን ይችላል። ግን አጠገቡ የምትገኙ ሰዎች እንኳን ቢያንስ አይደረግም ነው እና አትሉትም ይሄድ ነገር ኦኬ፣ እሱ ላያውቅ ይችላል ውጭ ሀገር ነው ያደገው ስለ ምን ቢል ላያውቅ ይችላል። እንግዲህ ካላወቀ ራሱ አጠገቡ የምትገኙ ሰዎች፣ ኢትዮጵያ ውስጥ ያላችሁ ሰዎች ናችሁና እንዴት ነገር አታውቁትም ለማለት እፈልጋለሁ። ወንድማችን ስሙት እረ፣ ለቤተ መቅደሱ ክብር ይኖራችሁ። ሀይ ጊዜ ሀይ ጊዜ ስንቱ ነው ግን የሚያሳየን እንዴ! ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያውቅ ይችላል ምናምን ከሌላ ሀገር ነው የመጣው። ስለዚህ አንድም እዛ ጋ ሚያቅ እንትን ይጥፋ እንዴ! ሀይ ሀበሻ ሀይ ሀበሻ እንዴ! ለሃይማኖታችሁ ክብር ስጥ ውስጥ ይህን ያል ጫጫታ ቤተ መቅደስ ውስጥ ይሄ ነገር ተገቢ ነው እንዴ? እንዴ፣ ምን አለበት ውጭ እስኪዮታ ብጠብቁ ኧረ ወዴት እየሄድን ነው? የምናረገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው እ ጭራሽ ይሄ ነው እንግዲህ የሰግጡ ፈምሱ ደድቡ። መጨረሻ የት እንዳላችሁ ግን አውቃችኋል። ቤተ መቅደስ ውስጥ እኮ ናችሁ። አዶናይ ይህንን ነገር ኃላፊነት ወስደ ተረጋጉ፣ ስንወጣ ይደርሳል ውጪ፣ አብረን እንነሳለን ማለት ትችል ነበረ። ኦኬ ሺሱ አላወቅም። አንድ ሰው ነው እንተው። ከዛ ሁሉ ሰው አንድ ሰው እንዴት ይጠፋል? እረዝቤ የተረጋጉ ስርዓታችሁን የያዙ ቤተ መቅደስ ውስጥ እኮ ናችሁ ብሎ አንድ የሚቆጣ ሰው እንዴት ይጠፋል? ከዛ ሁሉ ሰው መሃል ብዙ አባት አለ፣ ብዙ ወጣት አለ፣ ብዙ የተማረ አለ፣ ብዙ ያነበበ አለ። እንዴት አንድ ሰው እንኳን ተረጋጉ እንጂ የት እንዳላችሁ እወቁ፣ ስትወጡ ይደርሳል ብሎ እንዴት አይናገርም? አንድ ሰው ክርስቶስ አክት ያደረገበት አንድ ቦታ ብቻ ነው የምታገኙት መጽሐፍ ቅዱስ ላይ። እሱም ቤተ መቅደስ ውስጥ ሲገበያዩ፣ ሲነግዱና የተለያዩ ነገሮችን ሲያደርጉ የተመለከተበት ቦታ ከዛ ምን አደረገ? እቃቸውን የሚሸጡትን ነገር እያፈራረሰባቸው እየበተነባቸው ቤቴ የጸሎት ቤት ትባላለች አላቸው። እንዲሁም መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? የቤት ቅናት በላኝ ይላል። በነገራችን ላይ እኔ ባዶና ያልቀናም በቤተ ክርስቲያን ግን እቀናለሁ። ቤተ ክርስቲያን ውስጥ የሚደረገው እያንዳንዱ ስህተት፣ እያንዳንዱ ጥፋት በጣም ነው የቤቱ ቅናት የሚበላኝ የሚከነከነኝ እንድናገር የሚገፋፋኝ። ልጁን ውደዱት። ከፈለጋችሁ ማምለክ ትችላላችሁ፣ ነገር ግን ከቤተ ክርስቲያን ውጪ። ለአሁኑ የሆነ ሆኗል፣ ያለፈው አልፏል። ለወደፊቱ ግን በነገራችን ላይ አዶናይ ብቻ አይደለም መምህራን ሆኑ ሰባኪያን ሆኑ ዘማሪያን ሆኑ መንፈሳዊ ቲክቶክ ላይ የምትሰሩ ሰዎችም ሆኑ ቤተ ክርስቲያን ውስጥ ስርዓታችሁን ያዙ። አንደኛ ሰዎች እንደዚህ ወደ እናንተ ሮጠው እንደዚህ አይነት ነገር ሊያደርጉ ሲሞክሩ ተረጋጉ፣ ይደርሳል አሁን ያለነው የተከበረ ቦታ ነው ቤተ መቅደስ ነው ብላችሁ ከልክሏቸው። ሁሉን ነገር በስርዓቱ በልኩ ከቤተ ክርስቲያን ውጭ ያድርጉት። ቤቱ የጸሎት ቤት እንጂ ምድራዊ ነገር የምታራምዱበት

ሰውንም ገላለች። እንግዲህ እዚህ ነው የምታውቋን ወንድማችን ገድ ገልጋላዋለች ወይ ደግሞ በሷ ምክንያት ሞቷል ወንድማችን። አሁን ደግሞ ተይዛ ታስራች የሚነገር ሰምበ ነው የምንገኘውና እስቲ ተመልከቱት። ኦርቶዶክሳውያን እንኳን ደስ ያላችሁ። ሰበር ዜና እቺ በምስሉ ላይ የምትመለከቷት የሰውሯ ማርያም ስር የራሷ የጸጥታ ኃይል አለኝ ብላ በዓለም መስከራ ሕዝብን ስታስቀጠቀጥ ሹፌሮችን ስታስደበድብ የነበረችው አፀደ ማርያም ማስተዋል የምትባለዋ ግለሰብ በትላንትናው ቀን መንግስት መኖሩን በተግባር አይታለች ማለት ነው። አሁን በዚህን ሰዓት በህግ ቁጥጥር ስር ውላ ምርመራ እየተደረገባት ይገኛል። ስለዚህ አስውሯ ማርያም ሄዳችሁ ብር የከፈላችሁ፣ የተገረፋችሁ፣ የተለያየ በደል የደረሰባችሁ ስልካችሁን ኢንቦክስ ላይ አስቀምጡንኝ እንደዋወላለን። ሁላችሁም እዛ እሷ በታሰረች ቦታ ሄዳችሁ ሁላችሁም ቃላችሁን ትሰጣላችሁ። እንኳን ደስ ያላችሁ። ህግ መኖሩን መንግሥት መኖሩን በተግባር አይተናል። ለጸጥታ ኃይሎች እግዚአብሔር ውስጣቸው ከልብ አድርገን እናመሰግናለን። እመቤቴ በለተቀኗ ባህ አንድ ተአምሯን አሳይታናለች። ሁላችሁም እስካሁን ከእኛ ጋር የነበራችሁ አመሰግናለሁ። እቺ እንደምታዩት ሽፍተዋ በቁጥጥር ስር ውላለች። አመሰግናለሁ። እንደሰማችሁ ነው እንግዲህ፣ ይሄ ቪዲዮ ነበር ወስ ያደረገውና በጣም ብዙ ሳይቷል። ከሰባት መቶ ሺህ በላይ ቪው አለው በሰባት ሰዓት ውስጥና እች ልጅ እንግዲህ ታሳለች ነው የተባለው። ከላይ በኩል የምትመለከው ፎቶ እንግዲህ የሚያሳየው አይ ቲንክ መንግስትም አካል አይመስለኝም ወይ ታጣቂ አካል ነው የሚሆነው እና ወይ የፋኖ አካል ነው የሚሆነው በዛ አካባቢ የሚንቀሳቀሱ እነሱም ስለሆኑ እነሱ ናቸው ያሰሯቸው ያሰሯት እንጂ መንግስት አይደለም ያሰራት የሚል ነገር ሲወራ ነበር። እና እሱ ከመታችን በፊት ማን ነው ያሰራት የሚለው ከማሳየቴ በፊት እቺ ጥፋት አልሳለች ወይ የሚለው ነገር ይሄ ቢለ ተመልከቱ፣ ቀረብ ነበር። እኔም ተደጋጋሚ ስለ ስውሯ ማርያም አቅርብ የላችሁ ነበር። ስውሯ ማርያም ላይ እንደ ሌላው ማህበራዊ ሚዲያ ተከታትዬ አይደለም የነገርኳችሁ፣ በአካል ሄጄን የነገርኳችሁ ካህናት የሚሰግዱላት ቤተክርስቲያኖች፣ እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት አንዲት እንስታለች አጸደ ማርያም ነው የምትባል ግለሰብ። ይኸው ማህበረ ቅዱሳን አቅርቧታል። ከዛ በኋላ ብፁዕ አቡነ ቀለሚንጦስ ምን አደረጉ? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ምን ተደረገ? ምንም አሁንስ ምን እየተደረገ ነው? ሰው ሞተ እየተባለ ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም ካህናቱ ናቸው። ነፍሰ ገዳዋ ዝም ያሉት የፀጥታ ተቋማት ናቸው ነፍሰ ገዳዮቹ። ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከቱ ስራ አስኪያጁ የሚመለከታቸው አካላት ናቸው። በእሷ የተገደለ ከሆነ አሁን ክርስቲያን ኮሰር ማለት ያለብን ዘመን ላይ ነው ያለው። ገዳም ስትሄድ በእኔ ካልመጣ ብሎ የሚገድል ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀጳጳስ ነኝ የሚለው አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው። ይሄ መረጃ በህግ ተያይዟል። ጫጫ ከተማ ፖሊስ በህግ ይዞታል። ጉዳዩ የአሰላ ከተማ ነዋሪ የነበረ ወጣት እናቱም፣ ማብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መጥተው ቪዲዮ እንደሚቀርጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስከሄድለት የጠለቀ ነገር አልናገርም። ምን እኔ እነሱ የነገሩኝ መረጃ አልናገርም። አብዛኛው ለፀጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም። ይሄም ቤተክርስቲያን አሳጠረው አስቀምጠው ነፍሰ ገዳይ ያስቀጠሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን፣ ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳለሁ። ከበደሌ ተነስቶ ሰውሯ ማርያም ሲሄድ ሊደበደቡ ነበር፣ ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ የሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። አጸደ ማርያም አጸደ ማርያም አጸደ ማርያም እንግዲህ ማስተዋል የምትባለው ኤልሳቤት በትላንትናው ቀን ከሊቱ ሰባት ሰዓት ተኩል ነይ የኢትዮጵያ ህዝብ እንድታስቡት እንድትረዱ ተፈልጎ ምንድን ነው ከሊቱ ሰባት ሰዓት ተኩል ነይ የህግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር። እናቴም በዚህ ሰዓት አልከፍትም ጠዋት ነው ብላ አባራቸዋለች። ከዛ በፊትም በዲዛይር መኪና ሄደው ነበረ፣ አልከፍትም ብላ አባራቸዋለች። የየትኛው የህግ አካል ነው ከሊቱ ሰባት ሰዓት ነይ ፖሊስ ነኝ ብሎ የሰውየትን የሚበረበረው? ስለዚች ሴትዮ 15 ቀን ስጡኝ ያለችው እኔን ለማስገደል ስለሆነ፣ የኢትዮጵያ ህዝብ ይህን ነገር አትኩሮ ስጡበት። ሼር ኮፒ ሊንክ አርጋችሁ ለሁሉም ለተዋልጆች አስተላልፉልኝ። የፌዴራል ፖሊስም ይህን ነገር እንዲያቃ አርጉልኝ። አመሰግናለሁ። እንግዲህ እንደሰማችሁት ነው። ስንትሽ ላይ የተደረገው ድርጊት በጣም የሚከብድ ነው። ከአሁን በፊት እኔ ሁለት ሶስት ጊዜ ያሳለፍኩት መከራ ነው። አንዳንዴ ውስጣዊ ነገሮችን ስትነገሩ እናንተ የምትፈልጉት በሌላ ነው። አሁንም ስንታየው አንድ ነገር ከተደረገ እመቤቴን፣ የነገዋን እመቤቴን የመጨረሻ እኔ ማስጠንቀቂያ እየሰጠዋቸው አይደለም ጥፋት አጥፍቶ ከሆነ ትክክለኛ ህግ ከሆነ እኛ ክርስቲያኖች ነን፣ በህግ ብንጠየቅ ብንታሰር ጉዳያችን አይደለም። ግን ጥያቄ ስትጠየቁ እያንዳንዱ ነገር ምስጢር የሚወጣ የመሰላችሁ የምታሳድዱን የምሬ ነው። ይህ ቪዲዮ ዋና አስተዳዳሪ ቄስታ ድዬ ለእርስ ሆኖ ለማስተዋል አይደለም። ስንታየው ላይ አንድ ነገር ከደረሰ የነገዋን መቤቴን እኔም ማወጣውን እናን ፈጽሞ ትናገራለች ብላችሁ ያልጠበቃችሁትም ሁሉ እንደማወጣው አትጠራጠሩ። በራሴ ብዙ ነገር ችግር ሲደርስብኝ አንድም ቀን ያለውን ችግር ላውላውን እናገራለሁ እንጂ አንድም ቀን መረጃ አላወጣሁባችሁ። ስለዚህ ስንታየው የጠየቀው የመቤቴ እጇ ይስተካከል ነበረ። አንድ እጅ መቤቴ ስለሌለ እንድ ጇን አስተካክላችኋል። አሁንም የሞተው ልጅ በምን ጉዳይ ነው ፍትህ ጠይቋል? ከዛ በተረፈ ከእናንተ ጋር ምንም የተነካከው ያረጋችሁ ነገር ምንም የለም። ስለዚህ ስምታየሁ ላይ ማስፈራራም ሆነ ዛቻ ትችላላችሁ፣ ግን ትላንት እኔ ላይ እንዳደረጋችሁት እንደፈጸማችሁት ስምታየሁ ላይ አደረግን ማለት ድጋሚ ሮማን ላይ አደረግን ማለት ስለሆነ አሁን በይፋ ሁላችንም መጋፈጥ ያለብን እንጋፈጣለን። እኔ አትንኩት ባይ ነኝ። የጠየቀው እውነተኛ ነገር ነው። እውነተኛ ነገር መሆኑን ደግሞ እናንተ አሳይታችኋል። ወታችሁ አሳይታችኋል። ስለ ስዕል አድኖ ነበረ። ስዕል አድኖ አስተካክላችኋል። ሌላ ጥያቄ እየጠየቀ ነው። ለጥያቄው መልስ እንጂ ማስፈራሪያ፣ ለሊዛቻ ይሄ ምናምን የምታደርጉት ነገር ፈጽሞ ይሰራል ፈጽሙምትነ ግለሰቧ እንግዲህ ቤተ ክርስትያኑ ነገዛች ነው እና የሚባለው እንግዲህ ለማጣት ሞከርኩ ነበር፣ ሰው ማስልከል ነበር። ነገርየው ምንድን ነው? ታውቃታላችሁ፣ ስውራ ማርያም ሄዳችሁ የምታውቁ እናንተ ቪዲዮ ስትቀርጹ እሷ ካሜራ ካወጣች ዝቅ አድርጉ የምትባሉት የእናንተ ካሜራ። ይህን ካልኳችሁ ታስታውሳታላችሁ ግለሰቧን። እና በዚህ ልክ እንግዲህ ቤተ ክርስትያኑን ኮንትሮል የምታደርግ ናት። ኦኬ፣ እሷ የፈለገችውን የሀሰት ምስክርን የምታሰጥ ናት። ልጅ ያሉለችን ሴትዮ በስውራ ማርያም ልጅ ወለድኩ ብለው እንድትመሰክር

እች ግለሰበች እንግዲህ እስካሁን ድረስ መፍትሄ አልተገኘም ነበር። አሁን እግዚአብሔር ይመስገን እንግዲህ ታስባለች እና ማን አስራት የሚሆነው ነገር እንመልከት። ሰላም ውዶቼ፣ አሁን በሰራሁት ቪዲዮ መሰረት ሁላችሁም ኮመንት ላይ ማን ነው የያዛት ብላችሁ እየጠየቃችሁ ነው። አጸደ ማርያምን ማስተዋል በሁለተኛ ስሟ የተያዘችው በመንግስት የጸጥታ ኃይል ነው። በሸገር ክፍለ ከተማ ጣፉ ፖሊስ ጣቢያ ትገኛለች ማለት ነው። ስለዚህ ይሄ ከላይ የምትመለከቱት ፎቶ ጫካ ውስጥ የተነሳች ፎቶ ነው። ጫካ ውስጥ የተነሳችሁ ፎቶ ነው። ከማን ጋር እንደሆነ እሱን ራሱ መንግስት ያጣራዋል ማለት ነው። ስለዚህ አጸደ ማርያምን ማስተዋልን የያዛት መንግስት ነው። ሕግ የለም ብላ ነበር፣ ምንም አታመጡም ብላ ነበረ። ስለዚህ ምንም እንደማናመጣ ሕግ ራሱ ይኸው፣ በትላንትናው ቀን ጣፉ ፖሊስ ጣቢያ ሸገር ሲቲ ተይዛ አሁንም ጣቢያ ትገኛለች። የተደበደባችሁ ሹፌሮች፣ የጉዞ ማህበራት፣ በእሷ ግፍ የደረሰባችሁ ብር የከፈላችሁ ርሲቱን እያያዛችሁ ቀጥታ ጣፉ ሸገር ሜር ትችላላችሁ ማለት ነው። ስለዚህ የተያዘችው በመንግስት የጸጥታ ኃይሎች ነው። ስለዚህ ይህን ፎቶ እንዳትሸወዱ ሁላችሁም ከፖለቲካ ጋር አታገናኙብን እንሰማች ነው እንግዲህ እችን ግለሰብ ያሰራት እንግዲህ የፋኖ አካል ሳይሆን የመንግስት አካል ነው። ከላይ በኩል የሚታወቅ ፎቶ ደግሞ ከዚህ የፊት የተነሳችው ፎቶ ነው፣ ወይ ደግሞ ከፋኖ አካላት ጋር፣ ወይ ደግሞ ከታጠው አካላት ጋር ኒቤት ማንም ይሁን ማንም ከዚህ የፊት የተነሳችው ፎቶ ነው እና አሁን ደግሞ ያሰራት የመንግስት አካል እንደሆነ የምንሰማው ዩኒቨርስቲ እንመለከታለን። ገንዘብ ያለው ሰው የትም ገብቶ የትም እንደፈለገ ነው የሚንቀሳቀሰው አይደል? ፈለክ ትዘውረዋለህ። ፈለክ ከሆነ አካል እንዲህ ነው የምትዘውረው። ከተማው ታሽከረክረዋለህ ማን የማንም አካባቢ ማንም ይሁን ታዋቂ የሚሆን በዚህ እኩል የሚታወቀው የሚሆን ዘውሩ አለ። አስፈላጊ ከሆነ ገንዘብ ካለክና ነገ ከነጋ ትወጣለች። እንግዲህ ወጣ ደግሞ እነዚህ ቪዲዮ የሚሰሩባትን እንግዲህ ግለሰቦች እንደምታስፈራረኝ አንም ጭምር እንጠብቃለን። እንግዲህ ምን ችግር የለውም የመጣ ይምጣ። ግን ግለሰባ ላይ ታስራለችና የምትገኝበትን ቦታ ወንድማችን መጠቀሰው መሰረት እንግዲህ ወደ ጣፋ አካባቢ መስለኛ ላይ እዛ ሄዳችሁ ችግራችሁ ነገራችሁ እንደደረሰኝ ካላት ደረሰኝ ይዛችሁ ሄዳችሁ ከስ እንዲጨምርባት እንድታደሆነ ያስፈልጋሉ። ከዚ ውጭ እንግዲህ የኔታ ይባቤ ጉዳይ ነው እና በጣም ነው የሚያሳዝነው። ኔታ ይባቤ ማለት እንግዲህ አራት ታይ የሆኑ በጣም ትልቅ ልቅ ናቸው የቤተሰብ ዋርካ ናቸው እና በጣም በሚያሳዝ ሁኔታ እንግዲህ አሁን ዛሬ እንዳረፉ ሰምተናል። ወንድማችን ስሙት ከባቶች ጀርባ ያለው ነገር ምን ይመሳ ነው? ስሙት ስ የሊቁ የኔታ ይባቤ አሟሟት ምክንያቱ ታውቋል። እንግዲህ አብዛኞቻችሁ እንደምታውቁት ከአራት ወራት በፊት በሕግ ቁጥጥር ስር ገብተው ታስረው እንደነበርና በባህር ዳር ሀገረ ስብከት ቅዱስ ጊዮርጊስ ካቴድራል ተገኝተው ቡራኪ ሰጥተው ነበረ። ከዚያን ጊዜ ጀምሮም ይህን ታላቅ ገዳም የሚመራም የሚያስተዳድር ታላቅ ሰው ፈልጉ ሲሉ ተናግረው ነበረ። ከዚያን ጊዜ ጀምሮ እንግዲህ እኚህ አባት ባደረባቸውና በዋለባቸው ድንገተኛ ሕመም ከዚህ ዓለም በሞት ተለይተዋል። ታዲያ እሳቸው ከዚህ ዓለም ቢለዩም እሳቸው ያፈሯቸው በሺህ የሚቆጠሩ ሊቃውንተ ቤተ ክርስቲያንን ያፈሩም ታላቅ አባት ናቸው። የሊቃውንት አባት የሆኑት የኔታ ይባቤ በነገ ዕለት ህዳር 23 ቀን 2018 ዓ.ም ሥርዓተ ቀብራቸው በክብረ ድናግል ቅድስተ ማርያም ገዳም እንደሚፈጸም መረጃዎች አመላክተዋል። እነዚያን ታላላቆች ኔኔታ ጥበቡን፣ ኔኔታ ነቢየ ልዑልን፣ ኔኔታ ኃይለ ሚካኤልን የወሰደው ሞት ዛሬ ደግሞ ታላቁን ሊቅ ሊቀ ብርሃናት ቆሞስ የኔታ ይባቤ በላይ የሐዲሳቱ የብሉያቱ የቅኔው የአቡሻሃሩ ሊቅ የፍትሐ ነገሥቱ ሊቅ ዛሬ ይህ ክፉ እንደወሰዳቸው በሌሊት በርዷቸውን ሰማን። በእውነት ጽናቱን ይስጠን። ቤተ ክርስቲያን ወይ ጽናቱን ይስጥሽ። የአንድ ሊቅ መታጣት ምናልባት አንድ ሺ ሰው ብንሰለፍ ላንመልሰው እንችላለን። በዚህ ጊዜ አባት አጠን በምናለቅስበት ጊዜ ይህን የመሰሉ አባቶችን ማጣት በእውነት ከባድ ነው። ጽናቱን ይስጣል እነሰማዎች ነው። እንግዲህ በእሳቸው ሞት ጉዳይ ቤተክርስቲያን እንግዲህ መግለጫ አውጥታለች። ብፁዕ አባታችን አቡነ አብርሃም እንግዲህ እንዳዘኑም ገልጸዋል፣ አዘናቸውን ገልጸዋል። ኒዌስ እንግዲህ በተፈጥሮ ነው እንጂ ማንም አካል ምንም አላረሰባቸውም የሚል ነገር ነው እንግዲህ ቤተክርስቲያን ያለችው ሌላ ጉዳይ ካለ እንግዲህ ከኋላ የምንመለከት ነው የሚሆነ እግዚአብሔር አምላካችን እንግዲህ ነፍሳቸውን በአብርሃም በይስሐቅ እንዲያደሩ እንግዲችን ጸሎት እና ያስፈልጋለው። ሊቃንቶችን ዋርካዎቻችንን እያጣ ነው የምንገኘው። በጣም በሐዘን ሁኔታና ሁላችንም ጸሎት እናደርጋ ያስፈልጋለሁ። እኛ ክርስቲያኖች ንስሐ እንገባለን፣ ክርስትናችን እናስቀጥላለን፣ ቤተክርስቲያናችን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች ቤተክርስቲያን ባለቤት ናቸው። እንዲያው እናንተ መባ መባጣሉ አያገባችሁም፣ ሌላው ለእኛ ጣሉት የሚለው አይሰራም፣ አይሰራም እንዲያው በቃ ጥላቸው ይሄዱ እኛ በቃ እናውቅላቸዋል። አይሠራም። ቤተ ቤተክርስቲያን ሁሉም ባለቤት ነው መጠበቅ አለበት። ታየኮ ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ሰምታችኋል። አስር ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለአስር ማንጮኸ ሚሊዮን ማንጮኸ ከ3.25 ቢሊዮን በላይ ንብረቷቸው ወድሟል። ማንጮኸላቸው ትልቅ ሀብት የነበራቸው ለማኝ ሆኗል። ማንጮኸላቸው አባት ያለው ጮሃል እንዴ አልጮኸም? ይሄ መጮህ አለብን።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 ይሰነጣጠቃሉ። ስለዚህ መፍትሄያችን ምንድን ነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን፣ ወጣቶች፣ ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ አንድ ሆኖ ማሰብ፣ መለያየትን ማስወገድ፣ ለክፉ ሰዎች ጆሮ አለመስጠት፣ ቤተ ክርስቲያን ለሚገፋት ለማንም ጆሮ አለመስጠት፣ አለመደንዘዝ፣ ከመደንዘዝ መዳን፣ አንድ መሆን ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ ማወቅ። ሌላው የመፍትሄ አቅጣጫች አንድም ሁነን እውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል ያገባኛል። ሁሉም ሰው ያገባዋል። ይህ ማንም የላይ ንብረት አደለች፣ ማንም ያገባዋል። ቤተ ክርስቲያን ስላችሁ ህንፃውን አይደለም። እናንተ ከሌላችሁ ምን ያደርግልኛል? ህንፃው ምን ያደርግልናል? ይህን እኮ የሰራ ነው እኛ ተባብረ ነው። ይህ እኮ ብሎኬት እና ስሚንቶ ነው።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 ቤተ ክርስቲያን በምሰጠን አደረጃጀት ውስጥ አንድ ሁነን ለምትጠራን ግብረ መልስ ለመስጠት ባለቤት ሁነንም ለመስራት አለሁኝ ማለት ተልኮ ፈጻሚ ለመሆን ዝግጁ መሆን ይጠይቀናል። በእንዲህና በመሳሰለው ቤተ ክርስቲያን ልትቀጥል ትችላለች። ለቤተ ክርስቲያን መፍትሄው ልንገራችሁ፣ እኛና እግዚአብሔር ብቻ ነን። ለኦርቶዶክስ መፍትሄው እኛና እግዚአብሔር ብቻ ነን። ከእኛው እኛ ከእግዚአብሔር ውጭ የለም፣ ከእኛና ከእግዚአብሔር ውጭ የለም። የብዙ ድቀቶቻችን ምክንያቶች ብዙ ናቸው። ቤተክርስቲያን ድቀቷ ቀኖናዊ መፍትሄ ድቀቱ፣ የክህነት ድቀቱ፣ የስብከት ድቀቱ፣ የምንኩስና ድቀቱ፣ የድቁና ድቀቱ፣ የመሪነት ድቀቱ፣ የክርስቲያን አኗኗር ድቀቱ ብዙ ነው። አንድ ክርስቲያን ከትዳር ውስጥ ያለው ድቀት ተቆጥሮ ተሰፍሮ ሲወጣ ራሱ የክርስቲያን ቤት አይመስልም። አንድ ዲያቆን በዲቁና ውስጥ ያለው ድቀቱ የዲቁና መልክ አይመስልም። እኔን ጨምሮ አንድ የሚያስተምር ሰው በስብከት ውስጥ ያለው ድቀቱ ሰባኪ አይመስልም። አንድ ካህን በክህነት ውስጥ ያለው ድቀቱ አይመስልም። አንድ መነኩሴም እንደዚህ አይመስልም። ይህ ማለት የሚሰሩ አባቶችን አይመለከትም። እኔን ነው የሚመለከተው ያጠፋሁትን። በሁሉም ወገን ድቀት አግኝቶናል። ይህንን ብናወራው አይሆንም። መሆን መመለስን መቻል፣ ራሳችን ማቆም መቻል፣ መዘጋጀት መቻል፣ ሌላም በየጊዜው በየጊዜው ለኦርቶዶክሳዊ መልስ። አንዳንዱ ሰው መንፈሳዊ ሳይሆን መንፈሳዊነት ይቀጥል ይላል፣ ራሱ መንፈሳዊ መሆን አይፈልግም። መንፈሳዊነት እንዲቀጥል እኛም መሆን አለብን። ኦርቶዶክሳዊት ህይወታችን እንድትቀጥል እኛም መስራት ስላለብን ተባብረ እንድናደርግ ነው የምለው። አበዛውባቸው ይመስለኛል። ብዙ ነው ችግራችን። መፍትሄ የምንፈልገውም በብዙ መንገድ ነው። በየትም ይሁን በየት፣ ግን ለአንዲት ኦርቶዶክሳዊት ጉባኤ ማህበር ተልእኮ እንውሰድ። በቃ ቤተክርስቲያን ልካኛለች እንበል። ምን እያልሁኝ ነው? እስኪ ድምፃችሁን አስሙ። ማን ልካናለች? ማን ልካናለች? ቤተክርስቲያን ልካኛለች።